ማሞ ይንበርበሩና ማሞ ካቻ ጣሊያኖች፣ ለመሆኑ የእርሶ ሰዓት ስንት ይላል? የሎተሪ ቁጥር 07260፣ ብርቄ፣ የንጉስ ሳህለ ሥላሴ አማካሪ የሚሉ አስገራሚ ታሪኮችን ይዘንላችሁ ቀርበናል። ተከታተሉን። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ማሞ ኢንበርበሩና ማሞካቻ ጣልያኖች። ማሞካቻ በሀገራችን የትራንስፖርት ዘርፍ ስማቸው ቀድሞ ከሚጠሩ ኢትዮጵያውያን አንዱ ናቸው። የፊያት ካምፓኒ ኢትዮጵያ ለሚገኘው አንበሳ አውቶቡስ ድርጅት ሰላሳ አውቶቡሶችን ለመስራት ተስማምቶ 15 የሚሆኑትን አስቀድሞ ላከ። የተላኩት አውቶቡሶች የፊት ጎማቸው እየፈነዳ ሕዝቡን ለአደጋ አጋለጠ። አቶ ማሞ ፊያት ካምፓኒ ድረስ በመሄድ ይህንኑ ለካምፓኒው ፕሬዚዳንት አሳወቁ። ፕሬዚዳንቱም አዎ ትክክል ኖት፣ ስለ ጉዳዩም ሰምተናል፣ በእኛ በኩል ችግሩን እያጠናን ነው ሲሉ መለሱላቸው። እኔ ግን ችግሩን ተከታትዬ ደርሼበታለሁ፣ ካስፈለገም በቀላሉ አስተካክለዋለሁ አሉ አቶ ማሞ። ፕሬዚዳንቱ በድጋሚ የችግሩ መንስኤ ጠየቋቸው። ኩባንያው መኪኖችን ሲያመርት የቴክኒክ ችግር ስለሰራ ነው አሉት። እርሱም በፍጹም ሊሆን አይችልም፣ እዚህ ኩባንያ ውስጥ ያሉት ኢንጂነሮች በትምህርትም ሆነ በልምድ በሀገሪቱ አንዱ የተባሉ ናቸው አሉ ፕሬዚዳንቱ። እንዲያም ሆኖ ግን ምኑ ላይ ነው የተሳሳቱት ሲሉ ጠየቁ። አቶ ማሞ የአውቶቡሱ ሞተር ያለው ከፊቱ ነው። ሞተሩ ከፊት መሆኑ ብዙ ችግር የለውም ነበር። ነገር ግን የመንገደኞቹ ዕቃ መጫኛም የሚገኘው የአውቶቡሱ የፊት አካል ላይ ነው ታዲያ ይህ እንዴት ሊሆን ይችላል ሞተሩ የራሱ ክብደት አለው በዚያ ላይ የመንገደኞች ዕቃ ለመኪናው ተጨማሪ ክብደት ነው የሚሆነው ጭነቱ ተመጣጥኖ የመኪናው ሁሉ ጎማዎች በኩል ተከፋፍሎ መሸከም ሲኖርባቸው የፊተኛው ክፍል ላይ ብቻ አርፏል ይህ ደግሞ የፊት ጎማው የመኪናውን ክብደት በሙሉ እንዲሸከም ያስገድደዋል የፊት ጎማው ደጋግሞ የሚፈነዳበት ምክንያት ይህ ነው ሲሉ አብራሩላቸው ፕሬዚዳንቱም በአቶ ማሞ ገለጻ ተስማሙ የጣሊያን ኢንጂነሮች ግን በፍጹም አይደለም ብለው ተከራከሩ ነገር ግን አንዳንድ መኪና ወስደው አቶ ማሞ ባሉት መንገድ አስተካክለው እንዲሞክሩ ተስማሙ። እርሳቸውም የማስተካከሉን ሥራ አከናወኑ። የተስተካከሉትን መኪኖች እንደ ቀድሞ ጎማው ሳይፈነዳ ሕዝብን ማገልገል ቀጠለ። በዘመናቸው አንድ ጥቁር በትምህርት ያልገፋ ባለ ብሩህ አእምሮ የነጮችን አእምሮ ከአድዋ በበለጠ መሞገት ቻለ። ለመሆኑ የእርስዎ ሰዓት ስንት ይላል? የአድዋ ጦርነት ለመሳተፍ ራስ አባተ ቧያለው ሰራዊታቸውን አስከትለው ወደ ግንባር ያመራሉ። አብረዋቸው ከነበሩት አንዱ የዛን ጊዜ ልጅ በኋላም መልከ ፀሐይ አፈወርቅ ናቸው። ለአድዋ ዘመቻ አገረ ገዢዎች በግዛታቸው ለሚያልፈው መስተንግዶ እንዲያደርጉ ታዘው ነበርና ከአንድ አገረ ገዢ ቤት ሲደርሱ ድንኳን ጥሎ ፍሪዳ ታርዶ እንጀራው ቆሎ በገበታ ላይ ተሰጥቶ ጠላና ጠጁ በጋም ተሾሞ ሲጠባበቅ አገኘው። እርሳቸው አሁን ሰዓቱ ገና ሦስት ሰዓት ነው፣ እንዴት በጠዋት እንሰፍራለን? ጓዝ እንዳይሰፍር ምገሩ መንገዳችንን እንቀጥል አሉ። ሰራዊቱ ግን ከቤቱ ከወጣ ስምንት ቀን አልፏልና ቂጣውም ደርቆ ጉዳት ላይ ነበርና እኩሉ ማንም ሳያዘው ሳይያዘው ከብቱ አቁሞ ሲፈታ እኩሉም ሲያመነታ መልከ ፀሐይ አፈ ወርቅ አይተው በጣም ሀዘን ስለገባቸው ወደ ራስ አባተ ዞር ብለው ለመሆኑ የእርሶ ሰዓት ስንት ይላል ቢሏቸው፣ ሦስት ሰዓት ሲሉ መለሱ። የራሳቸውን የእጅ ሰዓት ተመለከቱና፣ የኔም ሶስት ሰዓት ይላል፣ ስለዚህ ስድስት ሰዓት ሆኗል ማለት ነው አሉ። ደግሞ አጠገባቸው ወዳሉ መኮንኖች ዞር ብለው የእርሶስ ስንት ይላል ብለው ጠየቋቸው። መኮንኑም አየት አድርገው ሦስት ሰዓት ነው አሉ። እንግዲህ ዘጠኝ ሰዓት ማለት ነው፣ የታዘዘውስ ይህ አይደለም ብለው ከንፎ ዘገን አድርገው ቃም ቃም ሲያደርጉ ራሳበተም መኳንንቱም እንደዚሁ አደረጉና ከዛ በኋላ አዳር እዛው እንደሚሆን ተለፈፈ ይላል። ብርቄ የንጉሥ ሳህለ ስላሴ አማካሪ ከ1805 ከ1840 ዓ ም ንጉሥ ሳህለ ስላሴ ንጉሥ ሸዋ ሆነው ነግሰዋል። ለሥልጣንም ለ35 3 ዓመታት ቆይተዋል። እኒህም ንጉሥ ብርቄ የሚባል ታማኝ መካሪ አሽከር ነበራቸው። እኚህ ንጉሥ በሚመገቡበት ሰዓት ያስጠሩትና በአፍ በአፉ ያጎርሱታል። ብርቄም የሳህለ ስላሴን ሞት አስታሳየኝ፣ እኔን አስቀድመኝ ምናልባትም እርሳቸው ቢቀድሙኝ አንኮበርን ለቅቄ ቤቴን ንብረቴን ትቼ ደብረ ሊባኖስ እገባለሁ እያለ ሁል ጊዜ ስለሚናገር ይህን አባባሉን ሰው ሁሉ ያውቅ ነበረ። ሰዓደ ሥላሴም በሞት ተለዩ። ለአርባ ሰማንያ መንፈቅም ወጣ። ምርቄ ግን የትም ንቅንቅ አላለም። እዛው አንኮበር ነበር ያለው። ብዙ ንብረት ነበረውና አሳሳው፤ ስለዚህ ሳይመንን ቀረ። በዚህ ጊዜ አንድ ሰው ሞተና በሸዋ እንደተለመደው ወንዶች በአንድ ተርታ፣ ሴቶችም በሌላ ተርታ ቆመው በሚያረግዱበት ጊዜ ብርቄም ከመካከላቸው ነበር። አንድ አጭር ሰው የሙሾ ግጥም ለመናገር ፈለገ። እናም ረጅሙን ሰው በጨው ደልሎ እንዲሸከመው ካደረገ በኋላ ካርጋጆቹ ተቀላቅሎ እንዲህ ሲል ላልቃሹ ግጥም ሰጠ። ትናንትና ማታ ዛሬ ጠዋት በሕልሜ ንጉሱ አገኙን፣ ልጆች በረቱ ወይ አገር ተስማማ ወይ ድሃ ተጽናና ወይ ብርቄስ መነነ ወይ ብለውም ጠየቁ። እኔም በበኩሌ ልጆች በርትተዋል፣ ሀገሩ ተስማምቷል፣ ድሃው አልተጽናናም። ብርቄ አልመነንም ብየመነግራቸው እየፈተፈቱ ያጎረሱበት እጅ ረገፈ ጣታቸው። ይህንን ከሰማ በኋላ ብዙም አላዋለም አላደረም ጨርቁን ጠቅልሎ ደብረ ሊባኖስ መንኖ ገባ። የሎተሪ ቁጥር 0720260 በህጋዊ መንገድ ሎተሪ በኢትዮጵያ ከመጀመሩ በፊት ሕዝቡ የጨዋታ ስሜቱን ለማርካት በድብቅ ቁማር ይጫወት እንደነበር ይነገራል። ይህም በመሆኑ የኪሳራ ጨዋታን ለመከልከል በሚል ጥቅምት 1938 ዓ ም አዋጅ ወጣ። ሐምሌ 24 ቀን 1944 ዓ.ም የብሔራዊ ሎተሪ ማቋቋሚያ ሕግ ጸደቀ። በኋላም አንደኛ ዕጣ 50 ሺህ ብር የሚያስገኝ አምስት ክፍልፋዮች ፋዮች አሉት። የመጀመሪያው መደበኛ ሎተሪ ቲኬት ሽያጭ መስከረም 1 ቀን 1954 ዓ.ም ለህዝብ ቀረበ። ዕጣው ደግሞ ታህሳስ 29 ቀን 1954 ዓ.ም ወጣ። የገና ዕለት ዕጣው ሲወጣ በጃንሜዳ ቅጥር በሚገኘው የኢትዮጵያ የፈረስ ሽቅድድም ክበብ አካባቢ ነበር። 50 ሺህ ብር የሚያስገኘው አምስቱም ክፍልፋዮች ትኬቶች ለየብቻቸው ተሽጠው ነበር። የዕጣው አሸናፊ ለመሆን የበቁት አምስቱም የኤርትራ ክፍለ ሀገር የአማሴን አውራጃ ነዋሪዎች ነበሩ። የመጀመሪያዋ ባለ ዕድል ወይዘሮ ገብርኤል ላይ ይባላሉ። ሌሎቹ የሎተሪ ዕጣ አሸናፊዎች ሲኞር ላሊከ አሮን አምደማርያምና ሙሴ ኮስተምዲስ ናቸው። የሎተሪው ዕጣ ቁጥር 07260 ነበር እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ አቀረብኩላችሁ ለታ ገሻው ነበር ሰላም